ሰላም ጤና ውስጥ ልኝ የተከበራችው የተከበራችሁ የዩቱብ ቻናላችን ቤተሰቦች ከሰዓታት በኋላ በተሰሙ እስራኤልና ኢራን የተመለከቱ አዳዲስ መረጃዎችን ይዘን ቀርበናል። በአስደንጋጭ ሁኔታ የኢራን የመንግስት ቴሌቪዥን በቀጥታ ስርጭት እያለ በእስራኤል ሚሳኤል መመታቱ ሲገለጽ፣ በሁለቱ ሀገራት መሀል ያለው ውጥረት የዓለም ሀገራትን ስጋት ውስጥ እየከተተ ሄዷል። በሌላ ዜና ኢራን በቴል አቪቪ ሃይፉና በቤርሳቤ ላይ ያነጣጠረ የሚሳኤል ማዕበል እየመታች ባለችበት ወቅት የእስራኤል ጦር ዜጎቹ በመሬት ውስጥ ባሉ መጠለያዎች እንዲቆዩ ማሳሰቢያ መስጠቱ በማከልም ነዋሪዎች ከሰፊ የቴህራን ክፍል በአስቸኳይ ለቀው እንዲወጡ የእስራኤል ጦር ማስጠንቀቂያ፣ እንዲሁም የእስራኤል መከላከያ ሰራዊት የቴህራን አየር ክልል ሙሉ በሙሉ መቆጣጠሩ ማስታወቁ መግለጹ፣ ከሀገር ውስጥ መረጃ የኢትዮጵያ አየር መንገድ በእስራኤልና በኢራን ጦርነት ውጥረቱ እየጨመረ በመምጣቱ በአዲስ አበባና በቴልአቪቭ የሚያደርገውን በረራ ማቋረጡ መግለጹ፣ ሌሎች ጉዳዮችን በዜና ዝግባችን በስፋት እንዳስሳለን። በመላው ዓለም የሚሰሙ ታማኝ የዜና ዘገባዎችን ለማግኘት ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረጉን አይዘንጉ። እስከ ቪዲዮ ፍጻሜ መረጃዎችን እያደመጣችሁ አብራችሁ እንድትቆዩ በመጋበዝ ወደ ዝርዝር መረጃዎቹ አልፋለው። አብረን እንከታተለው። የኢራን ብሔራዊ ቴሌቪዥን ጣቢያ የቀጥታ ስርጭት ላይ እያለ በሚሳኤል ተመታ። የእስራኤል ኃይሎች በዛሬው እለት በፈጸሙት ጥቃት የእስላሚክ ሪፐብሊክ ኦፍ ኢራን ኒውስ ኔትወርክ ዋና ጽህፈት ቤት ላይ ጉዳት አድርሷል። በዚህም በቀጥታ ስርጭት ላይ የነበረ የቴሌቪዥን ጣቢያው ተቋርጧል። ይህ ጥቃት የደረሰው የእስራኤል መከላከያ ሚኒስትር እስራኤል ካትዝ የኢራን ፕሮፓጋንዳና አፈቀላጤ መሳሪያዎች እንዲጠፉ ይደረጋሉ ካሉ ከትንሽ ቆይታም በኋላ ነው። የኢራን ሚዲያዎች እንደዘገቡት ይህ ጥቃት የተፈጸመው ዜና አቅራቢዋ በእስራኤል ላይ ትችት እያቀረበች እያለም ነበር። ይሁንና የቴሌቪዥን ስቱዲዮ በጥቃቱ ተመትቶ ግድግዳው ሲፈራረስ በቀጥታ ስርጭት የታየ ሲሆን አቅራቢዋም ወዲያውኑ ከመቀመጫዋ ተነስታ ከአካባቢው ወጥታ እንድትሄድም ተገልጿል። በሌላ መረጃ ነዋሪዎች ከሰፊ የቴህራን ክፍል በአስቸኳይ ለቀው እንዲወጡ የእስራኤል ጦር አስጠነቀቀ። በቀጣዮቹ ሰዓታት የእስራኤል መከላከያ ኃይል ባለፉት ቀናት በመላው ቴህራን ውስጥ ሲያካሄድ እንደነበረው የኢራን አገዛዝ ወታደራዊ መሠረተ ልማቶችን ለመምታት በአካባቢው ዘመቻ ያካሄዳል በማለት የእስራኤል መከላከያ ኃይል ቃል አቀባዩ አቪቻይ አድሬ ማስጠንቀቂያቸውን በኤክስ ገጻቸው ላይ አስፍረዋል። የጦር ሰራዊቱ ቃል አቀባይ በዚህ አካባቢ የምትቆዩ ከሆነ ሕይወታችሁ ለአደጋ ታጋልጣላችሁ ሲሉም አስጠንቅቀዋል። በሌላ መረጃ የእስራኤል መከላከያ ኃይል ቃል አቀባይ እስራኤል የቴህራን አየር ክልል ሙሉ በሙሉ መቆጣጠር ችላለች ሲሉ መናገራቸውን ቢቢሲ ዘግቧል። ብርጋዴር ጄኔራል ኦፊ ዲፍሪን ለመገናኛ ብዙሃን በሰጡት መግለጫ የኢራን አንድ ሶስተኛ የምድር ለምድር ሚሳኤል ማስወንጨፊያዎችን አውድመናል ሲሉም ተናግሯል። የእስራኤል ጦር ከ2 የእስራኤል ጦር ከ120 በላይ የሚሳኤል ማስወንጨፊያዎችን ማውደሙን እንደገለጸ ዘገባው ጠቁሟል። እስራኤል አርብ ዕለት ጥቃት መሰንዘር ከጀመረችበት ጊዜ አንስቶ ኢራን ከያዛቸው አጠቃላይ ማስወንጨፊያዎች ውስጥ አንድ ሦስተኛውን ማውደሟን ገልጻለች። የአየር ኃይሉ ትናንት ምሽት ብቻ ከ20 በላይ ማስወንጨፊያዎችን ማውደሙን የገለጹት ቃል አቀባዩ ከደቂቃዎች በፊት ወደ እስራኤል ሚሳኤሎችን ለማስወንጨፍ ጥቅም ላይ ውለው እንደነበረ ዴፍሪን ተናግሯል። እስራኤል በመካከለኛው ኢራን ኢስፋን ውስጥ ወደ መቶ የሚጠጉ ወታደራዊ ኢላማዎች ላይ ጥቃት ለማድረስ 50 የሚጠጉ ተዋጊ ጄቶችን ማሰማራቷን ተናግሯል። በዚህም ጥቃትም የሚሳኤል ማከማቻ ስፍራዎችን፣ ማስወንጨፊያዎችና የማዘዣ ማዕከሎችን አውድማለች ሲሉ መናገራቸው ተዘግቧል። በሌላ ዜና ቴህራን ከእስራኤል ጋር የሚደረገው ግጭት እንዲሰፋ አትፈልግም ሆኖም ለሚደርስባት ማንኛውም ጥቃት የመልስ ምት ትሰጣለች ሲሉ ኢራን ፕሬዚዳንት ተናገሩ። መዙር ፔስሺካያን ከቱርካቻቸው ጋር ዛሬ የስልክ ውይይት አድርጓል። ፕሬዚዳንት ፔስሺካያን አክለውም ኢራን ከአሜሪካ ጋር ወደምታደርገው የኒውክሌር ንግግሮች የምትመለሰው እስራኤል በቀጠናው የሚገኙ ሀገራትን ማጥቃት ስታቆም ብቻ ነው ብሏል። በሌላ በኩል ኢራን ውጊዋን ለማቆም እና የኒውክሌር ንግግሮች መቀጠል እንደምትፈልግ በአሸማጋዮቿ በኩል ለአሜሪካና እስራኤል ምልክቶችን እየላከች ነው ሲሉ የአሜሪካ መገናኛ ብዙሃን ዘግበዋል። በሌላ ዜና ሂዝቦላ በሰጠው መግለጫ እስራኤል ኢራን ላይ ያደረሰችው ጥቃት ሁሉንም ቀይ መስመሮች ታልፈዋል፣ አደገኛ የሆነ ጥሰት ተፈጽሟል በማለትም አውግዟል። በተጨማሪም ከኢራን እስላማዊ ሪፐብሊክ ሪፐብሊክ አመራርና ሕዝብ ጋር ያለውን ሙሉ አጋርነትም ገልጿል። ይህ ጥቃት ኢራንን እያዳከመ ይልቁንም ሉዓላዊነቷና ደህንነቷን ለመጠበቅ ያላትን ቁርጠኝነት ያጠናክራል ሲል የተናገረው ቡድኑ ኢራን ለሰላማዊ ዓላማ በጣም ከፍተኛ ቁጥጥር እየሰራች ነው ያለችው የኒውክሌር ምራ ግብር ለማስቆም እስራኤልን በግዴለሽነት የወሰደችው የኃይል እርምጃዎች ክልሉን ወደ ትርምስ እያስገባው ነው ሲል የከሰሰው ቡድኑ፣ ይህ የእስራኤል ጥቃት ከአሜሪካ ሙሉ ድጋፍና ጥበቃ የተደረገ ነው። አሜሪካ በክልል ውስጥ ያሉትን ሁሉንም ህጎችና ሚዛኖች የሚቃረን ከባድ ግርግርና የማጥፋት ፍላጎት ማሳያ ነው ሲል ሂዝቦላ በመግለጫው ተናግሯል። በሊባኖስ በተለይም በደቡባዊ የሀገሪቱ ክፍል በሚገኙ የፊልስጤም የስደተኞች ካምፕ አቅራቢያ በኃይል ማሰማራት መጀመሩ የተነገረው የሂዝቦላ ቡድን ለኢራን ህዝብና መሪነት ሀዘናቸውን በመግለጽ ከሀገሪቱ ጋር ያላቸውን ሙሉ አጋርነት በማረጋገጥ በቅርቡ በእስራኤል ላይ ጥቃት እንደሚፈጽም ማረጋገጥን ከዘ ሚዲያሊስት የዜና ወኪል ያገኘነው መረጃ ያሳያል። ክቡራ አድማጮች ከሀገር ውስጥ መረጃ፣ የኢትዮጵያ አየር መንገድ በእስራኤልና ኢራን ጦርነት የተነሳ ከአዲስ አበባ ወደ ቴልአይቪ የሚያደርገውን በረራ አቋረጠ። የኢትዮጵያ አየር መንገድ በእስራኤል እና ኢራን ጦርነት የተነሳ ከአዲስ አበባ ወደ ቴልአይቪ የሚያደርገውን በረራ ማቋረጡን ዳጉ ጆርናል ሰምቷል። የኢትዮጵያ አየር መንገድ በአዲስ አበባ እና በቴልአይቪ መካከል በሁለቱም አቅጣጫዎች የሚደረጉ በረራዎች እስከ ሰኔ 22 ቀን 2025 ድረስ መቋረጣቸውን ባወጣው መግለጫ አስታውቋል። አየር መንገዱ ለተፈጠረው ችግር ይቅርታ ጠይቆ ደንበኞቹ የትኬት መሸጫ ቢሮዎችን እንዲያናግሩ መክሏል። አየር መንገዱ በራውን መቼ እንደሚጀምርና አዲስ መረጃዎችን እንደሚያሳውቅም ጠቅሷል። በሌላ መረጃ በአዲስ አበባ በስድስት ክልሎች የዝንጀሮ ፈንጣጣ በሽታ መከሰቱን ሪፖርተር ገለጸ። ኢንተርናሽናል ሜዲካል ኮርፐስ፣ አዲስ አበባና እና በስድስት ክልሎች የዝንጀሮ ፈንጣጣ በሽታ ኤምፖክስ መከሰቱን አስታውቋል። ኢንተርናሽናል ሜዲካል ኮርፐስ ባሳለፍነው ሳምንት ሰኔ ስድስት ወር ባወጣው ሪፖርት እስከ ሰኔ ሶስት ቀን በአዲስ አበባ ከተማ፣ አማራ፣ ኦሮሚያ፣ ማዕከላዊ ኢትዮጵያ፣ ሲዳማ፣ ሐረር እና ደቡብ ምዕራብ ኢትዮጵያ ክልሎች 18 ሰዎች በበሽታው መያዛቸውን ማረጋገጡን ገልጿል። የአንድ ሰው ህይወት ማለፉንም አስታውቋል። ይህም የሞት መጠኑ ወደ 5.6 በመቶ ከፍ አድርጓል ተብሏል። በሽታው መጀመሪያ የተገኘው በኦሮሚያ ክልል ሞያሌ ከተማ የ27 ቀን የህፃን ልጅ ላይ መሆኑን የጤና ሚኒስትርና የህብረተሰብ ጤና ኢንስቲትዩት ግንቦት 17 ቀን በጋራ አስታውቋል። በሳለፍነው ሳምንትም በአማራ ክልል በመተማና በባህር ዳር ከተሞች በዝንጀሮ ፈንጣጣ ወይም ኤምፎክስ በሽታ የተያዙ ሁለት ሰዎች መገኘታቸውን የክልሉ የህብረተሰብ ጤና ኢንስቲትዩት ገልጿል። በሽታው በመተማ አንድ ሰው እንዲሁም በባህር ዳር አንድ ሰው አጠቃላይ በሁለት ሰዎች ላይ የተገኘ ቢሆንም በሽቶቹ በወቅቱ ተገቢውን ሕክምና አግኝተው በማገገብ ላይ መሆናቸውን የኢንስቲትዩቱ ዋና ዳይሬክተር አቶ በላይ በዛብህ ሰኔ 5 ቀን 2017 ዓ ም በሰጡት ጋዜጣዊ መግለጫ ተናግሯል። ኃላፊው ህብረተሰቡ ተገቢውን ጥንቃቄ በማድረግና የግል ንጽህና በመጠበቅ ራስን ከበሽታው መከላከል ይገባል ማለታቸውን ከኢቲቪ ተዘግቧል። ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር በመሆን የጤና ሚኒስቴር በኢትዮጵያ እስከ ትናንት ሰኔ 8 ቀን 2017 ዓ.ም ድረስ በዝንጀሮ ፈንጣጣ ወይም ኤምፎክስ በሽታ መያዛቸው የተረጋገጡ ሰዎች ቁጥር 19 መድረሱን አስታውቋል። መረጃው ተጨማሪ ሞትና አዲስ የተያዘ ሰው አለመመዝገቡን ገልጾ በቫይረሱ ተይዘው በለይቶ ማቆያ ያሉ ሰዎች ቁጥር ስድስት መሆናቸውንም ጠቅሷል። በተጨማሪም 12 ሰዎች ከበሽታው ማገገማቸውን ያመላከተው የጤና ሚኒስቴር መረጃ በኢትዮጵያ በሽታው ከተከሰተበት ጊዜ አንስቶ በአጠቃላይ የላብራቶሪ ምርመራ የተደረገው በ175 ሰዎች ላይ መሆኑን አስታውቋል። ከቡራን አድማጮች ከሀገር ውስጥ ከውጪ ለሰዓቱ ብታደምጧቸው ብለን የመራርን ጥላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።